ተንከሲሷ ኤቢ የዲኤንኤ ምርመራውን ይዘው ከችች ብላለች። እናትዮቱ ብድ አድርጓታል። እንዴት ኔ ባሌን ያልጠረጠርኩትን አንቺ መሬት ተመሬት ተነሳች ትጠረጠረዋለች ብላ ቦግ ቦግ ቦግ ብላለች ማለት ነው። ናም እንዴት ናችሁ? ውድ የተከበራቸው የተከበራችሁ ዛራ ሙካዲ ዲቱብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ ሸው ና ውዶች፣ የቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሮ ታበረታቶ ክሰም ታበረታቶ ከለባ አመሰግናለሁ። ውዶቼ ያው እንግዲህ ኤቢ ባለፈው ቪዲዮ ላይ ጸጉር ቆርጣ ይዛ ልትሄድ ስትል ሰላም ደርሳባት ነበረ። ሰላም ያው ደርሳባት ምንድን እያደረግሽ ነው ምናምን ስትላት ምን አባሽ ገባሽ አንቺ ምናምን እያለቻት ነበር። እንዴ እኔ እኮ በዚህ ላልፍ እስል አንቺ እና ውዶቼ እንደዛ ብላት ነበረ።

ከዛ ወዶች ያልሆንላት ብሎ ቀርቷል። ዛሬ ደግሞ ምንድን ያደረገችው ዳጣ ጸጉሯን እያበጠረች ታያታለች። ዳጣ ጸጉሯን እያበጠረች ስታያት እዛ ሄደችና ምን ነው ምናምን ስትላት ዳጣ አይ ምንም እኔ እኮ ወድሻለሁ አንቺ ከነሽ እንጂ መጎጅ እኔ እኮ በጣም ነው እምወድሽ የብዬ ስትላት ምናምናለች። ከዛ ምን ነው ምን ፈለገች ነበረ ስትላት፣ አይ እኔማ እንትን ጸጉርሽን ጸጉር የላበጥር ነው ጨረሰሻለች በእኔ ባወጣርኩበት አለቻት። ምክንያቱም በጣም ነው የምትጸየፋት እንኳን ጸጉሯን ልታበጥር። አዎ፣ ምን ችግር አለው? እኔም እኮ በጣም ነው የምወድሽ አለቻት። እንዴት ስትላት ዳጣ መሆኗን መስሏት በጣም ደስ አላት። ከዚያም በኋላ ዳጣ ሰጠቻትና ማበጠሪያውን ተነስታ ስትወጣ ያንን ጸጉሯን ያዘች ማለት ነው። እሷ ጸጉሯን ያዘች። ከዛ በፊት ተላርከ ያንን እሷን ደግሞ የሚወዳት ልጅ አለ መሰለ ስልክ ስትናገር ሰምታችኋል። እኔ እንድታገኝ እንተፈለክ እ እንደነ ያንን የሚመረመርበትን አጣራና ንገረኝ እያለች ስትናገረው ሰምታችኋታል አለ። ያ ማለት ያ ልጅ ወዳታል። እሱም ውሀ ውሀ እኮ አለች። እሱኮ በጣም ወዳታለሁ እህትሽም ብሎ አለኝንም ወዳታለሁኝ። ከዛ ከኔ በላይ ወዳትም አልኩት ወዳታለሁ አለኝ እኔ ምናምን እያለች ለናታን ስትለው ነበረ። እና ውዶች ያን ልጅ እንዴት እንደዚህ የሚገኝበትን ቦታ ፈልግልኝ ትለዋለች። ስንት ብርም እንደሚፈጅ እንጠይቅልኝ ትትለው እሺ ምናምን አላት ልጁም። ከዛም በኋላ ነው እንግዲህ እናቷንን ብር ስጪኝ አባቷን ብር ስጠኝ ትለው። አባትየው ምክንያትሽን ሳላቅ አልሰጥሽም አላት። እናትዮ ግን ሰጠች፣ ዝም ብላ ማለት ነው። ከዛ ብር ሲጎልባት ደግሞ እናቷን አሁንም ደግማ ጠየቀቻት። እናቴ ብርስጬ ስትላት፣ እንዴ ለምንድን እንግዲህ አትጭማ ላይ መጀመሪያ ሰጥቼሻለሁኝ፣ አሁን ደግሞ ሁለተኛ የምን ምር ነው ምናምን አለቻት እናትዬ ማለት ነው። ከዛ ምንድን ነው ያንን የሚወዳትን ልጅ እሱና አሁንም ደግማ መጠየቅ ያለባት እና አሁንም ያንን የሚወዳት ልጅ ጠየቀችው። ስማ ብር ምናምን አሞላልኝ ምቸግሮኝ ምናምን አለችው። ከዛ እሺ ብሎ እሱ ሞላላት እና ያንን ወሰደች ልታስመረምር ማለት ነው። ጤኔ ነው ይህንን ወስዳ አስመረምራ። እንግዲህ ያንን እሷ እንደ ስትሄድ እናታነን ውጭ አግኝታው ነበር። እናታን ሰውየው መጽሐፍ ፈልጎ ያንን መጽሐፍ ሊያመጣ ሲሄድ ምንገር ታገኘውና ወይ ሊከረው ምናምን ትለዋለች አይ አባዬ መጽሐፍ አምጣሌ ብሎ ለመጣ ነው። ምንድን ነው ምና ምስለት ለምን አጋብዘኝ አለችው። እንዲ እኔ እኮ መጽሐፍ ላመጣ ለሄር ነው፣ ቸኩላለሁ ደግሞ ምና ምስለ። እኔ እኔን መጋበዝ ስለምታፈርቤ ነው፣ ዳጣ ብትሆን እስካሁን ትጋብዛት ነበረ ትለዋለ። አይ ያረ ለዛ ሳይሆን ብሎ በቃ ደስ ሳይለው እኔ በግዱ ማለት ነው፣ እሺ አላት፣ እሺ በቃ ብሎ ሄዱ ማለት ነው አሁንም ያቺ ዳጣ እኮ ፍቅረኛ አላት እሷ ባለጌ ናት እሷ እሷ እያለች ስለ ዳጣ መጥፎ ለማውራት መጥፎ ለማንሳት አንቺ ለአንቺ ነው እንደዚህ መጥፎ መስሎ ይታየሽ ለእኔ ግን ዳጣ ምንም ክፋቱ አይታየኝም እንደውም ጥሩ ልጅ ናት አስተዋይ ናት ንጹህ ናት በቃ ነጻነት አላት ብሎ ስለሷ መልካም መልካሙን ሲነገራት ጭራሽ ባሰባት ተናደደች ማለት ነው አንተ የሆነ እናንተ ምን እንዳረገቻችሁ አላውቅም አንተ እማዬ ማባዬ ምን እንዳረገቻችሁ አለቅም። የቤቱ ሰው ሁላ በቃ ስለ እሷ ነው የምታሽቀብጡት ምናምን አለች ማለት ነው። ከዛ እሷም እንደመወደው እናንተ እኔ እንዴት እንደት ስትለው አንቺ በራስሽ በኩል መረት የምትፈልጊው ነው የምትረጅው እንጂ ሌላ ት ስለምትረጅ ነው ማለት ና በቃ መሄድ አለብን ብሎ ባይ ባይ ብሎ ተነሳ። ናታንም ከዚ በኋላ መቶ ቤት ናቷን ውሀ ዳጣ ሳላ ተቀምጠው እያለ እኔ ግን ስማሚኝ ማነታ ነእኔ ግን ምን መሆን ይመስልሃል አለችው። እንዴ አንቺ ስለ ዛሬ ምን ምን መሆን እንደምትፈልጊ እንኳን አታውቂም እንዴ አላት። ሁኔን ምንም አላውቅም እኔ መኖር የራሱ ሙንኝ ነው የምኖረው እያልኩኝ መኖር የራሱ እያሳስበኛል ትለዋለች ማለት እንዴ እን ውሃ ምጠቃለች አላት። እና ውሃ ምን መሆን ነው የምትፈልጊው ሲላት እኔ ደግሞ ውሃ ምን ልትል ነው ብዬ ከዛ አሰበችበት ና ያለች ና እኔ መሆን ንፈልገው ስትልቅ ስሆነ ሰው ነው መሆን ንፈልገው። ግን ኮ ትክክለኛ የትክክለኛ መልስ ነው ምርጥ መልስ ነው አላት። እኔ ዶክተር ምናምን ነበር የጠበቅነው ና ምን ማለት ነው ምናምን ሲላት በቃ እኔ ሰው ነው መሆን ንፈልገው። አሁን ምንድን ነው ሲሏት አሁንማ ሆነኛ አለች። ና ከዛዲ ያጣ ደግሞ በቃ እኔም እንዲ ሰው ሰው ነው መሆን ሳዲጋለች። ሀያላስ በሉ ተያይዛቸው ሰው ሆኖ ሲባል ነው። በኋላ እንግዲህ እናትና ልጅ ኤቢና እናቷ መኝታ ክፍል ኤቢ ይዘው የመጣችው ነው ዲኤንኤ ምርመራ ለእናትዮቱ አሳየቻት። እንደዚህ እንደዚህ ነው ይሄኔ አስመርምራቸዋለሁ ዲኤንኤ ስትል፣ ሴትዮቱ አበደች። እንዴት ነው ያልጠረጠርኩትን አባትሽን አንቺ ተጠረጥረዋለሽ ብላ ቀው ጠረገች ማለት ነው። ለምን ለምን ብላ ሮሯዋን ያዘቻት መታቻት በጥፊ ከዛ፣ ልጅቱም ጩኋች ማለት ነው። ናታን ናታን ብላ መጠጣራች። ናታን ውሃ ዳጣ ሆነው እየተሯሯጡ ወደ ክላሷ ሄዱ ማለት ነው። እነ ውዶቹ ገላገሏት። ሴት ቤቱ ግን ዲኤን ኤኑን አይኗ ዲኤን ኤሉ ይሆናል እንግዲህ የሚቀጥለው ቪዲዮ ላይ ደግሞ ጉዱን እናያለን። ሴት ቤቱ ተከፍተው እና ታዩ ይሆን የሚለውን እንግዲህ ሀብረን እናያለን። እርግጠኛ ደግሞ እንደምትከፍተው ነው፣ እንደምትከፍተው ነው። ተከፈተችውና ጉዱ ተወጣው በጣም ከባድ ነው የሚሆነው። ወደ ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ